በባህር ዳር ዩኒቨርሲቲ የቴክኖሎጂ ግቢ በመንባርበት ወቅት ነበረ። ከተማው ጠፍቶኛል፣ የህዝቡም ቋንቋው አነጋገሩም ተለውጦብኛል። አብረኝ ትጓዝ ዘንድ ተዘጋጅ ናውቴ ያሉኝ፣ እኔም ከተቀጣጠርንበት ቦታ ላይ አግንጃቸው ጉዟችንን ወደ ጎንደር አቀናን። ጎንደር ወደ አስመራው መውጫም፣ አስመራው መንገድ ነፍሳቸውን ይማርና ብፁዕ አቡነ ኤልሳን ለማግኘት ጠብቅ መልእክትም ለማስተላለፍ ነበር የተጓዝ ነው። ሰላም በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ እንደምን ሰንብታችኋል? ይህ ዳና ሚዲያ ነው። ዳና ሚዲያ ማለት የፈለገ ጥበባት ሌላኛው ገጽ እንደማለት ነው። ፈለገ ጥበባት አንድ ከ62 ሺህ በላይ ተከታይ ቢኖረውም በአንዳንድ ሰዎች ምክንያት ሪፖርት በመደረጉ ለአድማጭ ለተከታታዮቻችን በሚገባ መድረስ አልቻለም። ስለሆነም ዳናን ለእናንተ ይዤላችሁ መጥቻለሁኝ። ላይክ ሳብስክራይብ፣ እና ሸር እያደረጋችሁ ቤተሰብ ኃላፊነታችሁን ተወጡ። ብፁዕ አቡነ ኤልሳን ለማግኘት ጥብቅ መልእክትንም ለማስተላለፍ ነበረ ወደ ጎንደር አብሬያችሁ ያቀናሁት። ከአባታችን ከአቡነ ኤልሳ ጋር ለመገናኘት እጅግ ደጅ ጸናንና ብዙን ቆየን። በጊዜው እኒ አቡነ ኤልሳን ለምን ጉዳይ እንደፈለጓቸው አላቅም ነበረም። በቤተ ክህነት ዙሪያ በነበሩ ሰዎች እጅግም ተፈትነንና ተለማምጠን ከብዙ ልፋትና ድካም በኋላ እኒህን ለረጅም ዘመናት በበረሃ ይኖሩ የነበሩ ሰው ከአቡነ ኤልሳ ጋር አገናኘዋቸውና ጉዳያቸውን ይፈጽሙ ዘንድ እኔ እዝወር ብዬ ከደጅ በኩል ተቀመጥኩኝ። የተወሰኑ ደቂቃዎች በኋላ ካሁነ ኤልሳ ቢሮ የማንም ባላገር እየመጣ ያደርቀኛል የሚል የሚያስደነግጥ የማን ቃል እንደሆነ ያለየሁት ነገር፣ በቁጣም እኒህን ሰው ሲዘልፍና ሲሰድብ ሰምቼ ደነገጥኩኝ። እኒህ ሰው አቀርቅረው ወጡና ብሩ ላይ ሲደርሱ አባቴ ሳያርፉ ይህንን እውነት ብነግረውትና ቢያውቁ መልካም ነበር አሏቸውም። ሊቁ ማዕዛን ያስታውሷቸዋል የእሳቸው ረድ ነኝ ይበሉ አባቴ ይበሉ፣ ደህና ይሁኑ ሲሏቸው ኤልሳ ምናሉኝ? እስኪ ቆዩ ይቆዩ ያሉ ተከተሏቸው፣ ተከትለው ወጡና እባክዎትን ይመለሱ፣ ስላላወቅሁት ነው በማለት መጣራት ጀመሩም። ይሄ ሰው ጠጋሉና በጆሯቸው አንዳችን ነገር ነገሯቸው። ከዛም በኋላ ነፍሳቸውን የማረውና የሰሜን ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የነበሩት ብፁዕ አቡነ ኤልሳም እንደመደንገጥ ብለው ኮስተር ሲሉ ፊታቸው ያስታውቅባቸዋል ይቅር ይበሉኝ አባቴ እባክዎትን ይመለሱ ይመለሱ በማለት ተማጸኗቸው ከቢሮቸው ያሉትን ሁሉ እንዲወጡ አደረጉና ከእሳቸው ጋር ሚስጥራዊ የሆኑ መልእክቶችን ተለዋውጠው ሲጨርሱ ናቡቴ ብለው ጠሩኝ ናግባ ግባ ተባረክና ናቅና ሲሉኝ ከአቡነ ኤልሳ እግር ወድቄ ሰላምታን ሰጥቼ ተባረኩኝ። ከዚህም ከእኔ ጋር ይሰንብቶ ባኮትን ይላሉ። አቡነ ኤልሳም አይሆንም ከተማ አላድርም ይላሉ። አባቴ ሰላም የሆኑ ከማረፉ በፊት ይህንን ይወቁ ብዬ ነው ወደ እርስ የመጣው በማለት ነገሯቸው። ምን ነገሯቸው? ምንስ አሳሰቧቸው? አሁን ኤልሳን እንዲያስደነግጣቸው ፊታቸው እስኪቀያየር ድረስ መርዶ የሰሙ ያክል በሀገሪቱ ላይ የሆነ ነገር ሊመጣ እንደሆነ ተገንዘቦ እንደሆነ ብረዳም ሚስጥሩን ያወሩትን የተነጋገሩትን የተወያዩትን ግን ፈጽሞ ላውቅ አልቻልኩም። እሳቸውም ተሰናብተዋቸው አብረን ማውጣት ጀመርንም። የተነጋገሩት ነገር እጅግ አስደንጋጭ የሆነ ጉዳይ እንደሆነ ብገምትም ምንም ፍጫ ይህንን ጉዳይ ሳይገባኝ ይህም መንገዴ ከእርሳቸው ጋር አቀናን። ነገር ግን በመላው ኢትዮጵያ የተሰባሰቡና የተመረጡ እጅግም የተከበረ ጸጋና መንፈስ ቅዱስ የመላባቸው ሰዎች አስቸኳይ ስብሰባን አድርገው ዳር 15 ቀን አንድ ጉዳይ አስተላልፈው ነበረ። በዛም ምክንያት ወደ አቡኑ ቤት እንደመጡና ይህንም መልእክት የነገሯቸው ምክንያት ከጉባኤ መማክርቱ የመጣ መልእክት ሊሆን እንደሚችል ጠርጥር ያለሁኝ በቅርቡም ካረፉ በኋላ ይህንን ሳይሰማ ረፉ ብዬ ነው ያሉት ነገር ሳስታውሰው እጅግ ይገርመኛል። ይህንን ይወቁ ያሉትም የኒህ ባህታዊ ቃል ተፈጸምም። ከተወሰኑ ሳምንታት በኋላ ለበርካታ ዓመታት ቅድስት ቤተ ክርስቲያን ያገለገሉት ብፁዕ አቡነ ኤልሳ በ84 ዓመታቸው ግንቦት 11 2011 አርፈው ተቀበሩ። ይህ ጉባኤ መማክርቱ አንድ ከመላው ዓለም የተሰባሰበና ኢትዮጵያን እና ኢትዮጵያውያን ያካተተ እጅግ ግሩም የሆነ የተመረጡና የተለዩ ሰዎች ለአቡነ ኤልሳ የላኩት መልእክት ነው። በኋላ ሲገባኝ በእኒ ሰው ምክንያት የተጻፉት ጥብቅ የማስጠንቀቂያ ደብዳቤዎች ለመንበረ ፓትራሪክ ለቅዱስ ሲኖዶስ የግንቦት ርክበ ካህናት ይደርስ ዘንድ የተጻፈውን ጥብቅ መልእክት በፖስታ ከማሸጋቸው በፊት አንብበው እስኪ አንብበው ብለው እኒህ ሰው ሰጡኝ አስነብቡኝ። ይህንን አንድ በአንድ የተጻፈችውን የማስጠንቀቂያና ዝርዝር ትንቢታዊ መልእክት ከግርጌና ከራስጌ በኩል ረቂቅ በሆነ ውስብስብ የማህተም ቅርጽ ታትሞ ነበር የተመለከቱት። ይህንን ነው አሁን ካለውበት ዋሻ ከጣራውና ከግድግዳው ላይ ተቀርጾ በሚስጥር የተመለከትኩት አርማ ኦ ጌታዬ፣ ኦ አምላኬ፣ ኦ ፈጣሪ ያስባልኝ እውነት ይህ ረቂቅ ውበት ነው፣ ረቂቅ እውነት ነው፣ ረቂቅ ሚስጥራዊ ማንነት ነው። ነገሮችን የሚፈታ እጅግም በተመረጡ ሰዎች የተሰራና ሚስጥራዊ አርማን የያዘ ዘላለማዊ መልእክት እንደሆነ ተረድቻለሁም። ጉባኤ መማክርቱ ህዳር 15 ቀን ተሰባሰበ። ከመላ ኢትዮጵያ የተወጣጡ በስውሩ ዓለም የሚኖሩ ባህታውያን ያሉበት ገዳማውያን እንዲሁም በዚህ ዓለም በተለያዩ ሞዮች የሚሰሩ በመንፈስ የመነኑ ሁሉ በኢትዮጵያ ምድር አንዳች ነገር ይመጣ ሲል ሲያንዣብብም፣ የክፉ ነገስታት ክንድ ሲነሳ፣ የጦርነት ነፋሳት ሲነፍሱ፣ የበሽታና የውሽንፍር ደመና ሲያጠላ፣ ክፉ የሆነ ረሃብና ቸረፈር ሊመጣ ሲል ማኅበረ መማክርቱ ይሰበሰባሉ። በደብረ ደደክ ጉባኤ ላይ ይቀመጡና አንድ ነገር ያስተላልፋሉ። ለተወሰኑ ቀናት ሱባኤ ይያዛል። ጉባኤው ይጀምራል። ይወያያሉ። ከዛም የመጣውን ሁሉ በትንቢት መነጽር ያዩና ለሕዝብ እንዲደርስ በመንፈስ ቅዱስ በተመረጡ አምሳሌ ዮናስ በኩል ለሚመለከታቸው ሁሉ እንዲደርስ ይደረጋል። ብትመለሱ የመከራውን ጅራፍ የቸነፈሩን ጦር መልስላችኋለሁ። ብትጸልዩና በትንስሐ ብትጸጸቱ እንደ ነነዌ የምራችኋለሁ። የመከራ ጊዜውን አሳጥረውም አለሁ። ሰላምን በምድራችሁ ልክላችኋለሁ። ባትመለሱ እንደ ሶዶም ትጠፋላችሁም፣ እንደ ባቢሎን ቋንቋችሁን እለያለሁም። የኢትዮጵያ ድንኳኑ ሲጨነቁ አየሁ። የሚዲያ መጋረጃዎች ተንቀለቀጡ ያለው የትንቢተ እንባቆም ትንቢት ይፈጸም ዘንድ በር ላይ ነው። እናም ህዝቤ እስራኤል በበደለኝ ጊዜ በባቢሎን ቀንበር እንደጣልኩት፣ የፈርዖንን ጅራፍ እንዳስነሳውባቸው፣ ለባርነት አሳልፌም እንደሰጠዋቸው፣ ክፉ ነገስታትንም አስነስቼ ጽዮንን እንዳሰማረኳት ሁሉ የአባቶቻቸውን የና አብርሃምን አደራ የደጋጎች ነቢያትን ቃል አልጠበቁምና ለግብጽ አሳልፌ በባርነት እንደሰጠው ሁሉ ለአመታትም እንዳስገዛዋቸው ሁሉ ጅራፌ በኢትዮጵያ ላይ ትነሳለች። የኢትዮጵያ ድንኳኖች ሲጨነቋየው የምድያ መጋረጃዎች ተንቀጠቀጡ ያለው የነብዩ ትንቢት ሊፈጸም ጊዜው ደርሷልና፣ ቀኑ ተቆረጠ በጨረቃና በከዋክብ ተመራምሮ የእግዚአብሔርን በትር ሲነሳ ጉባኤ በመካርቱ ይሰበሰቡና እንደ ሙሴ ህዝቤን አትንካም እኔን ግን አጥፋ እያሉ ይለምናሉ። እንግዲያውስ ህዝቡ ተጸጽቶ ይመለስ ዘንድ ንገሩ፣ ለምድርም ሁሉ አውጁ፣ አስጠንቅቁም ህዝባችሁን ተቆጡ ይላል እግዚአብሔር። ይህንን ደብዳቤ ለቤተ ክርስቲያኑ ለበላይ ጠባቂ ለፓትራሪኩና ለሲኖዶስ ይላካል። ከዛም አሁን በተመለከትኩትና እያየሁት ባለው እጅግ ረቂቅ በሆነ ማህተም ከግርጌና ከራስጌ በኩል ይመታበታል። ከዋሻው ውስጥ እንደተቀመጥኩኝ የረቀቀና ሚስጥራዊነቱ የመላበት ከዋሻው ግድግዳ ላይ የተቀረጹ አርማዎች ወደ ተጻፈውና የራስና የግርጌ ማህተም ሆኖ ለሲኖዶስ የተላከው ደብዳቤን በምልሰት እያስታወስኩኝ ታሪክን ወደኋላ አመነዥከዋለሁ። ክፉ ዘመን እየመጣ ነው። ኢትዮጵያ ታለቅስ ዘንድ የነማ ከረጢቷ ሞልቷል። ፈርዖን ተወልዷልና ክንዱም በኢትዮጵያ ጫንቃ ይወድቃል። ዘንዶ ምድሪቱን ሊውጥ እንቁላሉ ተፈልፍሏል። ደም መጣጩ መንፈስ በምድሪቱ ላይ ረቧል። ብንመለስ እግዚአብሔር ፊቱን ይመልሳል፣ ብንመለስ ግን ምድሪቱ የደም ምድር ትሆናለች እያለ ይቀጥላል። በዚህ ሚዲያ የማልገልጠው ዝርዝር መረጃን የያዘ በጊዜ በቦታ በሁኔታ ሁሉ የተብራራ ትንቢታዊ ቃል ነበረም። እንደ አምሳሌ ዮናስም ይናገራሉ፣ ይጽፋሉ፣ ደብዳቤውን ይልካሉ። በደብዳቤው ላይ የታተመው ማህተም አርማ ነበረ። እዚህ ዋሻ ውስጥ ተቀርጾ የተመለከትኩትም ምናልባት የጉባኤ መማከርቱ መገኛ እዚህ የሆንን ብዬ ጥያቄ መጠየቅ ጀመርኩኝ። ደብረ ደደግ ከዚህ የሆንን እልሃለሁኝ ምናልባት እኒህ አባትን አበ ቅዱሳን ማይበርዛ በርዛ የወስደኒ ሊተፍኖ ተጻድቃን በንተ እግዚአብሔር መራዊ ወጥን በንተ ሰማይ ረግታር የኒፍኖቴ የተባለውን ያንን እጅግ ኃያል የሆነውን የዘመን የትውልድ አደራ ታትሞ ግንዱ ላይ የተቀረጸውን ያን ቃል የቅዱሳን መንገድ የቅዱሳን ቦታ ወደ ቅዱሳን መሄጃ ወደ ሌላኛው ዳይሜንሽን ወደ ሌላኛው ቦታ መጓዣ ምናልባት እዚያውን ካለሁበት የሆንን እላለሁኝ ምናልባት እዛ ገዳም ውስጡ ኜ ያንን ያየሁት አባ ፍቅርም እንደነገሩኝ እንዘታሰሶ መጽሐፈ ጥበብ እንዘ የተባል ጥበቡ ትረክቦ ያሉኝ የህይወት መጽሐፍ ዓለም የፊ የሚፈልጋት ያቺ አንቅህ የምትባለው ረቂቋና ሚስጢራዊ የሆነችውም ህይወት አንቅህ ቡኮፍ ላይ የፊ እየተባለች የምትጠራውን ጥበቡ ከሚባል ሰው ታገኛለም። ወደዚህ ወደ የባብ ኢየሱስ አካባቢ አቅና ብለው በዚህ በዋሻው ስር እንድገባ ያመቻቹትና ያቀዱት እቅድ የሆነን እላለሁኝ። እንደተቀመጥኩኝ እኒህ ሰውስ ከልጅነት ጀምሮ አውቃለሁ፣ ሁሉን ነገር ለወቅ ቢለው ነገር እንዳያጠፋ በማስተዋልና በእርጋታ ዘመንን ተዋጅ ዘንድ መከርነ፣ አንተ ግን ዛሬም ያውነህ ነበር ያሉኝ። ምን ማለት ነው? እንደዚህ ማለት እኒህ ሰውዬ ከልጅነት ጀምሮ ያወቁኝስ ቦታ የት ቦታ ነው? ከልጅነት ጀምሮ ያሉኝስ የልጅነቴን ዘመንና የልጅነቴን ጊዜ እኔን ሰው በፍጹም ያዩበት ቀንና ጊዜ ፈጽሞ አላስታውስም። የታወቁኝ የተሳዩኝ እንዴትስ ከመከላከያዎች ከጥይት አረርና ከሞት ታደጉኝ? እርሳቸውስ ያስነሱት እጅግ ከፍተኛ የሆነ ነፋስ የተፈጠረው በአጋጣሚ ወይስ ደሞ እርሳቸው በተጠቀሙት አንዳች ነገር ምንም ያልገባኝና ያልተረዳሁት ነው። እኔ በርካታ ድንገትዬ የመሰሉ ግን በስርዓት እየተከወኑ የሚመስሉ ጉዳዮች እየገጠሙኝ ነው። ከታሪካዊና ጥንታዊ ዋሻ ያገኙት ጉዳይ ዓለም የሚፈልገው ጥንታዊ ግብጾች የሚያስሱት አንቅህ አሪታት ቱታሚም እየተባለ የሚጠራው የማዕድኑ ካርታ ኢትዮጵያ የህይወት መጽሐፍ ነጮች ቡኮፍ ላይፍ እያሉ የሚጠሩት የነገረ ቶጠልሰም ከዛም በዚህ ታላቅና ቅዱስ ገዳም ውስጥ ስልኬ ላይ ፎቶ ላነሳ ስዘጋጅ ድንገት እጀን በኃይል መጥቶ ስልኬን ያስጣለኝ ኃይል። ከዛም ከአባ ፍቅረ ማርያም ቤት የተነሳችውና ቀጭን ስር ተከትዬ ስጓዝ አየዋት። ታምር አበ ቅዱሳን ማይበርዘ የወስደኒም ወደዚህ ነው፣ በዚህ ነው የቅዱሳን መንገድን የሚወስድህ የሰማይ ርግብ ታሳያለች የሚል ለሺ ዘመናት የሚመስል ታትሞና ተቀርጾ ከግንዱ ላይ የወየበው ያነ አንዳሽ ነገር የሚናገረው ረቂቅ ጽሁፍም ከዛም ነገደ ያይቆባውያን የሆኑት የአይቆብ ዘሮችን ለማየት እነርሱንም ለመጎብኘት ከፈለክ አሳያለሁ። በእነርሱ ላይ ከፍተኛ የሆነ ኃይል አለም አውሮፕላን በላያቸው ላይ አልፍም። የጂፒኤስ ኮርኔቶች ፈጽሞም አይሰሩም። ምንም አይነት ቴክኖሎጂ በነሱ በነሱ ማህበረሰብ ዘንድ ፈጽሞ አይገኝም። ረቂቃን ናቸው፣ ቅዱሳን ናቸውም እጅግ አርጅተው በቅድስና የሚኖሩ ሲሆኑ ነገዳቸው የሚመዘዘው ከአስራ ሁለቱ ነገድ እስራኤላውያን የያዕቆብ ነገድ የሆኑት ከአስራ ሁለቱ ነገድ የያዕቆባውያን አንዱ የዘር የዘራረግ በአፋር የነበሩትን ከዛም ከ20 ዓመት ቀደም ብሎ በዚሁ ቦታ ተሰይመው ዘራቸውን ሳያቀላቅሉ የሚኖሩት እኔ ታምራትን የሚያደርጉ ድንቅና ልዩ ልዩ ነገርን የሚፈጽሙ እጅግም የሚያስደንቅና አኗኗራቸውና ሁለንተናቸው ከዚህ ዓለም ውጭ እንደሚኖሩት እንደ ብሔረ ህያዋንና ብሔረ ብፁዓን በሚኖሩ ሰዎች የሚመሰሉ ከእነርሱም ጋር ግንኙነት አላቸው ተብለው የሚታሰቡ እጅግ ረቂቃንና ኃያላን ሰዎች ወደ እኒህ ቦታ እወስድሃለሁ። ነገር ግን መጀመሪያ መፈጸምና ማየት ያለብህ፣ መፈለግና ማግኘት ያለብህ፣ መፈተንና መጥራት ያለብህ ጉዳዮች አሉ ወደ ይባብ እንዘታሰሶ መጽሐፈ ጥበብ ዘይተባል ጠው ትረክቦ ብለው ከደረታቸው ኪሳውጥተው የሰጡኝ መልእክትና ጽሑፍ ከዛም በዚህ በይባብ ኢየሱስ አቅናባሉ መሠረት ከቀነውም በኋላ በመከላከያዎች ካምፕ የተያዘው እና እና የተወረሰው ሚስጥራዊ የሆነው ዋሻው እሱን ለማግኘትና ለማሰስ ስገባ እኒህን ታላቅ ሰው አገኘኋቸው። ከዚም በስውር ይዘውኝ ገቡ። ወደ ዋሻው አስገቡኝ። ይሁሉ ተራ ግጥጥሞች ተራ የሆነ ጉዳይ አይደለም። በእነርሱ ዘንድ ተራ የሚባል የለም። በእነርሱ ዘንድ አጋጣሚ የወለዳቸው ክስተቶችና ሁነቶች እንደማይኖሩ አውቃለሁኝ። ልቤ ግን አደረጋልኝ አለ። የት እንደሚወስዱኝ ወዴት እንደሚያስገቡኝ ከማን ጋር እንደሚያገናኙኝ አላቅም። እንዲሁ መከተል ነው። መቋጫ የሌለው ጉዞ ልቤ የማያርፍበት መንገድ ሆኖብኛል። ሰላም፣ በመላው ዓለም የምትገኝ ውድ አድማጭና ተከታታዮች፣ ለአድማጭና ለተከታታዮች እንዳያሰለች በማለት እየከፋፈልኩ እያቀረብኩላችሁ ነው። እኒህም መልእክታት ግን ሰዎችን አማክረን እውነት መገለጥ አለበት ብለን ስናስብ ከብዙ በጥቂቱ ለእናንተ እንዲቀርብና እንዲደርስ እያደረግን እየከፋፈል እያደረንስላችሁ እንገኛለን። ይህ ዳና ይባላል፣ የፈለገ ጥበባት ሌላኛው ቻናላችን ነው። ይህ ዳና ማለት በመሉ ዓለም የሚታወቅ ስም ነው። ዳና በኢትዮጵያን ትርጉም አሻራ እንደማለት ነው። ውርስ ትርጉሙ ማደራ፣ ፈላጊ፣ ተመራማሪ፣ ጠያቂ እንደማለት ነው። በኢትዮጵያውያን እንዲሁም የምስራቅ ፍልስፍናዊ ሐሳብ ውስጥ፣ ዳና ከእውቀት ከጥበብና ከፍለጋ ጋር የሚገናኝ መንፈሳዊ ሀብትን ሊወክል እንደሚችል ይነገራል። ይህም እውነተኛ ብልጽግና ከቁሳዊ ነገሮችን እንደሚበልጥ የሚጠቁም ሀሳብ ነው። ዳና መሰባሰብ አንድ መሆን መሰላሰል፣ መቆራኘት፣ አብሮ መቆምን ያመለክታል። የግል ጥቅም ብቻም ሳይሆን ሌሎችን ለመጥቀም ሀብትን የማካፈልና እውቀትን ለትውልድ ለማሸጋገር ኃላፊነትን መወጣት ሁሉ ያካትታል። ለዳና ከሚሰጡ ዓለም አቀፋዊ ትርጉሞች ቅድሚያ ሰውነት ሰው የመሆን ውሃ ልክነት ነው። ዳና በሀገር በቀል እውቀቶች የኢኮኖሚ የማኅበራዊ ስርዓቶችን በመዘርጋት ፍትሃዊነትንና ዘላቂያዊነትን እያበረታታ ንቁና ተራማጅ ዜጋን የሚደግፍ መንገድና ፍኖት ነው። የዳና ፅንሰ ሐሳባዊ እውነቱ ሃይማኖታዊና ታሪካዊ ባህላዊና ሌሎች ልማዶችን ውስጥ ሚና የሚጫወጥ ታላቅ ቃል ነው። ስለዚህ ዳና ሁለገብ ነው። ዳና የሚዳሰሱና የማይዳሰሱ የሀብት አይነቶችን የሚወክል ሚስጥራዊና ለትውልድ የሚተላለፍ እውነቶችን የሚያንጸባርቅና አስተዋይ እንዲሁም ኃላፊነት የተሞላበት ኑሮን የሚደግፍ ነው። ዳና ሻራ፣ ዳና ደራ፣ ዳና ሚስጥር፣ ዳና እውነት፣ ዳና እውቀት፣ ዳና ብልሃት ከአባት ወደ ልጅ የሚተላለፍ ውርስ እንደማለት ነው። ዳና ዳና ለሁሉም። ዳናን ለበርካታ ሰዎች አጋሩም። ላይክ፣ ሳብስክራይብ፣ ሸር እያደረጋችሁ ለሰዎች በማጋራት ቤተሰብ ኃላፊነታችሁን ተወጡ። እውነትንና እውቀትን የምንገልጥበት ይህ ዩቲዩብ ቻናላችን ነውና ቀጣዩን ክፍል ይዤላችሁ ቀርባለሁ። ማጓጊ፣ አስገራሚ፣ አስደናቂ የሆነውን እንዲህም አለ እንደ በኢትዮጵያ ምድር የሚያስብሉ ጉዳዮችን ሁሉ ይዤላችሁ ቀርባለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለዓለም ሁሉ